ዛሬ በነገ ሲተካ ጥረት በውጤት እንደሚጣፋ ትጋት በሀሴት እንደሚተካ ባለሙሉ እምነት ነች። ለዚህም ነው የሶስት ልጆች እናቷ ወይዘሮ አዳነች ጌታቸው የ12ተኛ ክፍል ተፈታኝ ልጆቿ ቅድመ ዝግጅት እንዲያደርጉ ድጋፍና ክትትል ከማድረግ ያልቦዘነችው። ጉጉት የጥረት ማጣፈጫ ተስፋ የትኩረት መቀመሚያ ያሸዋል ባያናት ዛሬ የልጆቹ አረፍት የለሽ ትጋት የነገን መንገድ ብሩህ እንደሚያደርግ ከወዲሁ ተስፋ እንሸምታለች። እኔ ቤቴ ሩቅ ነው፣ ቀራኒው ነው። ልጆቼን ግን ከቤት የምቀሰቅሳቸው 11 ሰዓት ተኩል ላይ ነው። ከ11 ሰዓት ተኩል ጋር አብረን ተያይዘን እኔም ስራዬ እዚህ ስለሆነ መርካቶ ስለሆነ ሶስት ልጆች አሉ። ሶስቱንም ልጆች እዚህ እዚህ ይመጣሉ ከሰፈርም እንደገና ደግሞ እዚህ የዚሁ የትምህርት ቤት ተማሪዎቹ ነው። ከመምጣታቸው በፊት ተደዋውለው እዚሁ ትምህርት ቤት ውስጥ ሆነው የሚያጠኑት ነገር ተስፋ ጫር ነው። እንደውም እነዚህ ልጆች ባለ ተስፋ ነው የሚሆኑት። ልነግርሽ የሚገባው እስቲል አሁን እራሱ ውጭ አይተሽ እንደሆነ የ12 ያክፍል ከሆል ሴክሽን የወጡት አቬሬጃቸውን ደጅ ተለጥፈዋል። አይተሽ እንደሆነ ከ98 በላይ ነው ያላቸው ማለት ነው። ፈርስት ሲሚስተር ላይ እነዚህ ሰዎች ታዲያ እንዴት ነው አገርን የማይገነቡት ብዬ አገር ተረካቢ ተዘጋጅቷል ብዬ ነው በእኔ አይምሮም አስበው። ተማሪዎች የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተናን በስኬት ለማጠናቀቅ ቡድን በማዋቀር የጋራ የጥናት መርሃ ግብርን ተግባራዊ እያደረጉ ይገኛሉ። ታዲያ ውጤታቸው ያማረ፣ ስኬታቸው የሰመረ እንዲሆን ጀንበር ስትፈነጥቅ የጀመረው የጋራ የመረዳዳትና የመወያየት ሂደትም እስከ ምሽት ይዘልቃል። በግሩፕ የምናጠናበት የራሳችን ክለብ አለን፣ ክለብ አቋቁመናል። ላይብራሪም ውስጥ እናጠናለን። በክፍት ሰዓቶቻችን እና ትምህርት በማይኖርበት ሰዓት ምናምን ነገር ያው መግባት ስለሚቻል እንመጣና ክለቦቻችን ውስጥ በጋራውን እናጠናለን። ልክ እንደ ተማሪ ቀድመን ብዙ ጥያቄዎችን በመስራት ላይ ዝግጅት እያደረግን እንገኛለን። ጥያቄ ከመስራት ብዙ እውቀት ይገኛል። ስለዛ ጥያቄዎቹን እያየን ወደ ኋላ ሪፈር እያደረግን እየሰራን እንገኛለን። እንዲሁም ደግሞ በግል የምናጠናለን፣ በቡድን የምናጠናለን። እንዲሁም በትምህርት ቤቱ ደግሞ በክለቦች በየአንዳንዱ ሳብጀክት እገዛ ይደረግልናል። ከክፍሉ ጋር የተለያዩ ከዜሮ ክላስ የሚባላል ጠዋት መጥተው የትምህርት ሰዓት ከመድረሱ በፊት ያሉትን ሰዓቶች ኢኮኖሚክስ በተለያዩ መምህራን እንዲማሩ ይደረጋል እና አንድ መምህር በተለይ በጣም በጥሩ ሁኔታ የኢኮኖሚክስ ትምህርት እንዲያገኙ ወርክሽት በማዘጋጀት እነዚህ ነገሮች እያደረገን እየረዳናቸው ነው። እና እንደውም ጥያቄውን ለመስራት እንዲችሉ የፖርሽን ከቨሬጅም ቶሎ ብለን አጠናቀን ወደ ክለሳ እየገባ ነው ማለት ነው። ተማሪዎቹ በአንድ የእውቀት ማዕድ መስፈራቸው አንዱ የሌላኛው ክፍተት ሸፋኝ ያልተረዳውን መንገድ አመላካች በመሆን ለመጪው የፈተና ወቅት በቂ ዝግጅት እንዲያደርጉ መሰረት ጥሎልናል ይላሉ። ከዚህ ሲሻገርም ተማሪዎቹ የጥረታቸውን ውጤት እንዳገኙ ያስችለናል ያሉትን የስነ ልቦና ዝግጅትም ከወዲሁ ከቁብ ያስገቡት ነጥብ ሆኗል። ቤታችን ሆነ በግላችን ከምናጠና ይልቅ አንዳንድ ጊዜ እርስ በርስ በመተጋገዝና በመረዳዳት እውቀትን ልውጥ ስለሚኖር ላይብራሪው ክፍት በሚሆንበት ሰዓት ላይ ጠዋት በመምጣት እንዲሁም ደግሞ ማታ ላይ በምናመሽበት ሰዓት ላይ ከጓደኞቻችን ጋር ጥሩ ውይይት እንዲኖረን አድርጎልናል። አንድ ሰው በራሱ ከተዘጋጀ ካነበበ እዛ ጋር ሄዶ ሊፈራ አይችልም። ኮንፊደንስ አለው የራሱ። ስለዚህ ያንን ኮንፊደንስ እንድናገኝ ነው እያነበብን ያለ ነው። አንዳንድ ጊዜ አንብቦም እዛ ጋር ያለመስራት ችግር አለ። ምክንያቱም በራስ ኮንፊደንስ አላጠናሁም የሚል ነገር እንዳይቀር ውስጣችን በደንብ እየተዘጋጀን ያለ ነው። ብዙ ልጆች ጥሩ አጥንተው ግን ፈተና ላይ ሲሄዱ ፈተና ለመስራት አንድ ችግር ነው። ሁለተኛ ደግሞ እንዴት አድርገው ማጥናት እንዳለባቸው እና ወደ ነጥቡ መጥተው ያንን ፈተና እንዴት አርገው ታክል ማድረግ እንዳለባቸው እሱንም ለማሳየት የምንጥረው ነገር አለ እና ከትምህርቱ በስተጀርባ ተማሪዎች እንዴት ቻሌንጁን መወጣት እንዳለባቸው እና ራሳቸውን በስነ ልቦና እንዴት ማዘጋጀት እንዳለባቸው በቅርበት እየረዳ ናቸው ነው። መሻሻልም እያለ ነው። ቀጣዩ የ12ኛ ክፍል ሀገር አቀፍ ፈተና ውጤትን ለማሻሻል ተማሪዎች ራሳቸውን በክህሎት የማዳበርና በቅድመ ዝግጅቶች የመታጠቅ ጥረቶች ብቻቸውን ከውጤት ደጃፍ አያገናኙም የሚሉት መምህራንም ለዚህም ከወላጅ እስከ መምህራን ያለው ሰንሰለት በጥምረትና በትኩረት ሊሰራበት ይገባል ይላሉ። ለተማሪ የመጀመሪያው ስቴፕ ተነሳሽነት ነው። ተነሳሽነቱ ካለ ደግሞ ጥረት አለ። ጥረት ካለ ደግሞ ውጤታቸው ያምራል ማለት ነው። ነሳሽነታቸውን ሳይ በእርግጥ ያው የነገ ሀገር ተረካቢዎች ናቸው ልጆች እና ይሄ የሚያሳየኝ የነገ ተስፋዎች መሆናቸውን። ከዛ ባሻገር የነሱ ጥረት እኛንም ያነሳሳናል፣ እኛም እንድናግዛቸው ያደርገናል እና በጣም ጥሩ መነሳሳት አያለሁ። በቡድን ያጠናሉ እንግዲህ አንዱ የተጠቀምነው ስልት ደግሞ በቡድን ተማሪዎች የማጥናት በጋራ አንዱ ተማሪ ጓደኛውን ሲያስረዳ የበለጠ እንደሚገባው እንደሚረዳ ፕሮብሌምን እንዴት ሶልቭ ማድረግ እንደሚችል ሁሉ በራስ መተማመን እንዴት ደቨሎፕ ማድረግ እንደሚችል ሁሉ ግንዛቤ ሰጥተ ናቸው። በዛ እየሰሩ ነው ያሉት።